ክብራትና ክብራን የፒያንኪ ሚዲያ ቤተሰቦች ሰላም ብለናል። ዛሬ ሌላ አዲስ ሀሳብ ይዘንላችሁ መተናል። ትማሩበታል ታተርፉበታላችሁ ብለን የምናስበውን አንድ ርዕስ ይዘንላችሁ መተናል። እሱም ዓላማ ነው። ዓላማ ምንድን ነው? የሰው ልጅ ለምን ዓላማ ተፈጠረ? ምንስ ሊያደርግ ምድር ላይ ይኖራል? ለምንድን ነው አላማውን የሚወጠው? እንዴት ነውስ በአላማው የሚጸናው? አላማ ሲጀመር ምንድን ነው የሚለውን አብረን እንማማራለን። ከፕሮግራማችን ጋር አብራችን ስለሆኑ ከልብ እናመሰግናለን። ፒያንኪ ሚዲያ ነው። አላማ አንዳንድ ጊዜ የሰውን ልጆች ህይወት ቆም ብላችሁ ታስቡት በተመሳሳይ ነገሮች የተሞላ ሰው ይወለዳል፣ ያድጋል፣ ይማራል፣ ያገባል፣ ይሞታል። ሰው ለኑሮ የሚያስፈልጉ ነገሮችንም ለማሟላት ይጥራል። ዕድሜ ከሰጠውም ይኖራል፣ ዕድሜ ካልሰጠውም በጊዜ ወደ አምላኩ ይሄዳል። ይህ አብዛኛው ሰው የሚያልፍበት ሁኔታ ነው ስርዓት። የትኛውም ሰው ከእንደዚህ አይነት ተመሳሳይ ድግግሞሽ ውስጥ አያመልጥ። እግዚአብሔር የጥበብን መንፈስ የሞላው ሰው ጠቢቡ ሰለሞን እንኳን ህይወትን አያት፣ ህይወትን ተረዳሁበት ባልኩት አስተዋልኩበት ባለበት ከተመለከተና ካየ ከመረመረ በኋላ እንዲህ ሲል ነበረ ህይወትን የገለጻት ከንቱ ከንቱ፣ የከንቱ ከንቱ ሁሉ ከንቱ ነበር ጠቢቡ ሰለሞን ያለው። ስለዚህ ታዲያ ይህ ድግግሞሽ የሞላበት የሰው ልጆች ህይወት ቆም ብላችሁ ስታስቡት ታዲያ ህይወት ትርጉሙ ታዲያ ምንድን ነው ብላችሁ መጠየቃችሁ አይቀርም። ሁሉም ሰው ያደረገውን አድርጌ ሁሉም ሰው የደጋገመውን ደጋግሜ ለመሞት ነው የተፈጠርኩት። ጥያቄ የመፈጠሬ ትርጉምስ ምንድን ነው? የተፈጠርኩበትስ ዓላማ ምንድን ነው ብላችሁ ጠይቃችሁ አታውቁም? ይህንን አስፈላጊ ጥያቄ ለመመለስ ይረዳን ዘንድ አንድ በምሳሌ አንድ ጉዳይ በደንብ እናያለን። ከፕሮግራሙ ጋር ስለሆናችሁ ፒያንኪ ሚዲያን ስለምትከታተል ከልብ እናመሰግናለን። ሰብስክራይብ በማድረግ ቤተሰቦቻችን አንድ ሸክላ ሰሪ ቡና የሚያፈላበትን ዕቃ መስራት ቢፈልግ የሚሰራው ጀበና ነው። ይህንን ጀበና ለመስራት የሚያነሳሳው ቡና ለማፍላት ያለው ፍላጎት ነው። ስለዚህ ይህንን ጀበና የሚሰራበት ምክንያት አላማ አለው ማለት ነው። በሌላ አማርኛ ደግሞ ቡና የሚያፈላበት ዕቃ ባያስፈልገው ደግሞ ይህን ጀበና አይሰራውም ማለት ነው። ይህን ጀበና የሰራው አላማ ስላለው ነው ማለት ነው። የዛ ጀበና አላማ ምንድን ነው? እናያለን። ለሰራው ጀበናም የሚሰጠው ቅርጽ ቡና ለማፍላት የሚያመቸውን ቅርጽ ያብጅለታል ማለት ነው። እንግዲህ ይህ ጀበና የተሰራለትን አላማ አሳክቷል ማለት ነው። ማለት አላማው ቡና ማፍላት ነው፣ የዛ ሰውዬ ጀበናው ቡና የሚፈላበት ነው። አላማው ቡና ማፍላት ከሆነ የሚፈላበት ጀበና ደግሞ የዛ ሰውዬ የአላማው ማሳኪያ አንድ ቁስ ነው ማለት ነው። ስለዚህ ይህ ጀበና ቡና እንዲያፈላ ተደርጎ መሰራቱ አሪፍ የሆነ አላማውን አሳክቷል ማለት እንችላለን። የሰራውን ሰውዬ ማገልገል ሲችል ማ ጀበናው አላማውን አሳክቷል ማለት እንችላለን። ሸክላ ሰሪው አንድ ህይወት የሌለውን ከጭቃ የሚሰራው ጊዜያዊ ቃለ መስራት ምክንያት ካስፈለገው በራሱ ምስልና አስተንፋስ ሕያው አድርጎ የፈጠረው ሰው እግዚአብሔር እንዴት ያለ ምክንያት ይፈጥረዋል። እንዴትስ ያለ ዓላማ ይፈጥረዋል። እግዚአብሔር እኮ የዓላማ አምላክ ነው። የሚያደርገውን ሁሉ የሚያደርገው ከዘላለም ሐሳቡ አንጻር ነው። ጊዜ ለማባከን ወይም ሰዓት ለመግደል ብሎ ማንንም አይፈጥርም። አላማ ማለት እግዚአብሔር እያንዳንዳችንን ከመፍጠሩ በፊት ልብ ውስጥ የነበረ ሀሳብ ማለት ነው። እግዚአብሔር እያንዳንዳችንን ለመፍጠር ያነሳሳው ምክንያት ማለት ነው። አላማ ከፈጠረን በኋላ አይደለም አላማችንን የወሰነው፣ አላማችንን የወሰነው ከመፈጠራችን በፊት ነው ማለት አላማችን ነው ከኛ ቀድሞ የተፈጠረው ማለት ነው። ብሉ ኪዳን ሳምሶንን ከአዲስ ኪዳን ደግሞ መጥምቁ ዮሐንስን ብንወስድ ገና ከማህፀን ሳይፈጠሩ እግዚአብሔር አስቀድሞ ለእነርሱ ህይወት ውስጥ ያለውን አላማ ነው ለወላጆቻቸው የነገራቸው። እኛንም እያንዳንዳችንን እንዲሁም ዓለም ሳይፈጠር እግዚአብሔር በልጄ በክርስቶስ በራሱ አላማ ወስኖ እና እግዚአብሔር እኔን ከመፍጠሩ በፊት በኔ ህይወት ሊሰራ ያሰበውን አላማ ነው የፈጠረው። እስኪ ቆም ብላችሁ ለራሳችሁ ይህንን አስደሳችሁነት ንገሩት። ወንድሜ፣ እግዚአብሔር አንተን የፈጠረ ልዩ የሆነ አላማ ስላለው ነው። ህይወት ትክክለኛ ትርጉምና እርካታ ማግኘት የሚጀምረው ይህንን እውነት መረዳት ስትጀምር ነው። እህቴ እግዚአብሔር አንቺን የፈጠረሽ ልዩ ዓላማ አለው። ህይወትሽ ትክክለኛ ትርጉምና እርካታ ማግኘት የሚጀምረው ይህንን እውነት መረዳት ስትጀምሪ ነው። እያንዳንዳችን በዚህ አጭር የምድር ቆይታችን እግዚአብሔር እኛን ከመፍጠሩ በፊት ልቡ ውስጥ የነበረ አገልግለ ነው እንድናልፍ የሚፈልገው አላማ አለ ማለት ነው። እግዚአብሔር ከዘላለም ሞት ያዳነን በልጁ በክርስቶስ የመረጠን አስቀድሞ ያዘጋጀው መልካሙን ሥራ እንድንሰራ ነው። ኢየሱስ ወደ ምድር የመጣው ሊያገለግል እንደነበረው ሁሉ እኛም ወደ ምድር የመጣነው ለማገልገል ነው። አላማን ማወቅ ለስራና ለአገልግሎት እንደተፈጠርን ከመረዳት ይጀምራል። ስራ አለብን። ሌሎች ትርፍና አላማ ተኮር ያልሆኑ ነገሮችን ለማድረግ ጊዜ የለኝም። ወንድሜ፣ እህቴ፣ አላማህን፣ አላማሽ መኖር ጀምረሃል? ጀምረሻል? አላማስ ምንድነው? አላማህን እግዚአብሔር ቀድሞ እንደፈጠረስ ታውቃለህ? ካንተ በፊት ያንተ አላማ እንደነበረስ ታውቃለህ? እና ያንን አላማ እየኖርከው ነው? እግዚአብሔር ያዘጋጀልህን እሱ የሰጠህን አላማ አውቀኸው መርምረኸው በዛ አላማ መሰረት እየተጓዝክ ነው? እርግጠኛ ነህ? እግዚአብሔር ያዘጋጀልህን አላማ እየኖርከው ነው? እየኖርከው ካሉ ለምንድን ነው ፈጣሪ ያዘጋጀልኝን አላማ መኖር ያልቻልኩት ብለህ ራስን ጠይቅ። ምድር አጭር ናት። የሰው ልጅ ይወለዳል፣ ያድጋል፣ ይማራል፣ ያገባል፣ ይወልዳል፣ ይሞታል። በዛ መሀል አላማዬስ እግዚአብሔር ከኔ በፊት የፈጠረልኝ አላማዬንስ ኑሬዋለሁ ወይ አውቄዋለሁ ወይ ተረድቸዋለሁ ወይ እየኖርክትስ ነው ወይ ብሎ ራስን መጠየቅ ኖር። አይደለም ወንድሜ፣ ዓላማህን ለመኖር ልፋ ጣር ጋር የእግዚአብሔርን ስርዓት ተቀብለ በዛ መንገድ መሄድ የምትችል ከሆነ እርግጠኛ ነኝ ዓላማህን ታሳካዋለህ። ዓላማህን መኖር ትጀምራለህ። ስለዚህ ዓላማህን ለመኖር መልፋት፣ መጣር ዓላማን ማውቅ በጣም ወሳኙ ነገር እነዚህ ናቸው። የፒያንኪ ሚዲያ ቤተሰቦች ዛሬ ስለ ዓላማ ተማማር። አላማ ምንድን ነው? ዓላማስ ማን ነው ዓላማን የሚሰጠው ዓላማ ኬ ተሰጠን ማን ሰጠን ማን አዘጋጀልን የሚለውን ባጭሩ እችን የመሰለች ትምህርት ተማምረናል። በሚቀጥለው እስከምንገናኝ መልካም ጊዜ ይሆንላችሁ። እናመሰግናለን።